ዝም ብለ የምናልፍህ፣ ፍጹም ተሳስተሃል። ተመለስ ወደኋላ ካለፈው ታሪክህ ትምህርት ከሆነ በጉያው ቁጭ ብለህ አፍህ የተዘጋ አፍሽ የተዘጋ ስምሽም ስምህም ደግሞ የእስላም ነው። ስራ ከኩፍር ጋር እስከ መቼ ድረስ መስጊዶች ተነክተው፣ እስከ መቼ ድረስ መስጊዶች ተደፍረው፣ ፍትህ የምንጠብቅ የአላህ ህግን ትተን፣ ፍትህ የምንጠብቅ የአላህ ህግን ትተን፣ ፍትህ ፈልገ ከኩፍር መንጋ፣ ወላሂ እልሃለሁ መቼም አታገኝም ፍትህ ከነሱ ጋር። ድልን ተመኝተህ ከጌታ ተጠጋ። ድልን ተመኝተ ከጌታ ተጠጋ። ጌታቸውን ይዘው አላህን ተመክተው መቼም አልወደቁም፣ ድል ነበር ነሱ ጋር። እናማ አቶ አብይ ክብርህን ከፈለክ፣ ሽመልስ የምትባል አንተ፣ የእስላም ጠላት፣ በልጅህን አንሳ፣ ሙስሊምን አትንካ። ልክ እንደ ቀድሞ ትከፍላለሁ ዋጋ። ደጀ ሰላም ቤቱን ለማፍረስ ስታስብ፣ ያኔ የአንተ ስልጣን አብቅቷል በቃ። ምስኪን አስለቅሰ በግፍ ደማ አፍስሰህ የሰላም ደጃፉን መስጅድን አፍርሰህ ከሻህ ልትገዛ ገዛ አምስት አስር ዓመት በንጹህ ደምንባ ፍጹም ተሳስተሃል። ፍጹም ተሳስተሃል። ሙስሊሙ በቅቶታል ያንተን ሸንጋይ ምላስ ከእንግዲህ ላይ ሰማ። ሙስሊሙ በቅቶታል። እንሻላህ ያጀማ ሁላችንም በምንችለው አቅም በሀገራችን ላይ ሙስሊሞች ላይ የሚደርሰውን በደል ድምፅ በሆን ባለብን መንገድ ሸሪያውን ባልተጋፋ እስልምናችንን ባልተጋፋ መልኩ ማሰማት አለብን። አደባባይ መውጣት መጮህ ምናምን አይደለም። ሸሪያ የሆኑ ትክክለኛ ነገሮችን እነሱ በሚሄዱት መንገድ ሸሪያው ባልከለከለው መንገድ እኛም እየሄድን ልንታገላቸው ይገባል። ይህ ቀልድ አይደለም። የሙስሊሞች እምባ፣ የሙስሊሞች ደም፣ መሳጅዶች መፍረስ፣ ቁርአኖች መቃጠል፣ መላው ዓለም ሙስሊሙ ዓለም እንዲያውቀው ሁላችንም የበኩላችን ማድረግ አለብን። ፍትህን አይደለም መፈለግ ያለብን ድልን። ድልን ደግሞ ማግኘት የሚችሉ ወንዶች ጀግኖች ብቻ ናቸው። የአላህ ጀግና መሆን አለብን። ድልን መመኘት አለብን። ድልን የፈለገ ምን ማድረግ እንዳለበት እሱ ያውቃል። ስለዚህ ያጀማ በየትኛውም ሁኔታ ዛሬም የሰዎችን ትከሻ ዛሬም የሰዎች ላይ መንጠላጠልን ትተን ድል በምን መልኩ ነው የሚገኘው የሚለውን ብናስብ ይገባል።